ጦርነት ለወታደር ስሌት ነው። ጦርነት ለወታደር እሳት ነው። ጦርነት ለወታደር ህይወቱን የሚከፍልበት ነው። ይሄ የመሳይ መኮንን ድርጊት መማሪያ ነው። መከላከያ ከተራው ወታደር እስከ ጀነራሉ ለኔ ክብሬ ነው። የትኛውም አክቲቪስት፣ የትኛውም ጋዜጠኛ ከመከላከያ ጋር ያለው ግንኙነት በልኩ ነው መሆን ያለበት። ይሄ ሚሴጅ በዋትስአፕ የተላከ ሚሴጅ በዩኤን የዩክሬን አምባሳደር ስልክ ላይ ተገኘ። የጻፈው ለእናቱ ነው ሚሴጅ የተገኘው ግን የዩክሬን የዩኤን አምባሳደር ነው። ሩሲያ ዋትስአፕ አጠቃቀም የሩሲያ ወታደሮች ላይ ያስቀመጠችው እንትናል አይታችሁ ከሆነ ማህበራዊ ሚዲያ ላይ ምናምን መለዩ የለበሱ ሰዎች የሆኑ የሆነ ቦታ ላይ ሆኖ ቪዲዮ ፖስት ያደርጋሉ ምናምን አይፒ አድሬስ ይደረጋል ይሰበራል ትገኛለ የሞት ዋጋ ትከፍላለ። እንዴት እንዴት እንዴት ትለብሳለህ ማለት ይሄንን ልብስ የለበሱ ሰዎች እኮ ይሞታሉ። ገጽታ ግንባታም ካስፈለገው ተቋሙ የራሱ የሆነ የኮሚኒኬሽን መስመር አለው። ወታደራዊ ዲስፕሊን የጠበቀ ምዕራባውያኑ ከዚህ መንግስት ተቃራኒ ቆመው ባለፉት አመታት ያስከፈሉንን ዋጋ ሁላችንም የምናውቀው ነው፣ የሚዘነጋ አይደለም። እንደውም መሳይ ባወጣው የድምፅ ቅጅ ላይ የምንመለከተው እንዴት አይነት ረቂቅ ሰላም የሚፈልጉ አቋማቸው ሰላም የሆነ ግን ደግሞ እነ መሳይ መኮንን የሚደግፏቸው ኃይሎች አንድም በሌላ መከላከያ ኢትዮጵያ ተቋም ነው። ኢትዮጵያን እያቆመ ነው፣ ወደፊትም ያቆማል። ግን አሁን ደግሞ በደንብ በየአቅጣጫው ልንጠነቀቅለት ይገባል። ቲቪ ስቶች ምን ልንጠነቅቅለት ይገባል፣ ለእኛ ራሱ ልንጠነቅቅለት ይገባል። የኢትዮጵያ ወታደር ያለው ልብ ማንም የለውም። ጀግና ነው፣ ተራራን ይወጣል ይወርዳል፣ በዝናብ በፀሐይ ይጓዛል፣ ለሀገሩ ክብር ይሞታል። ሰላም ጤና ይስጥልን። ወደ ዮሐንስ ኮነር ቤተሰቦች እንዴት አላችሁ አላችሁ ሆይ፣ አለን አለን አለንኛ። ዮሐንስ ኮነር ዛሬም ዳግም ተመልሶ መጥተዋል። ዛሬም በቆይታችን የተለያዩ አበይት ጉዳዮችን የምናነሳና የምንነጋገር ይሆናል። በተለይም ዛሬ እጅግ ጠንከር ያለ ጠንከር ያለ ጉዳይ እናነሳለን። ጠንከር ያለ ጥቆማ ለመስጠት እንሞክራለን ለሀገር መከላከያ ሰራዊት ማለት ነው። በጣም ወሳኝ የሆነ ጉዳይ የምናነሳ ይሆናል ከሀገር መከላከያ ሰራዊት ጋር አያይዘን ዮሐንስ ኮርነር ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። የኢትዮጵያ ጠላቶች በየአቅጣጫው እጅግ ከባድ የሚባል ድንጋጤ ውስጥ ተዘፍቀዋል። እጅግ ከባድ የሚባል ሊይዙት፣ ሊጨብጡት፣ ሊፈቱት ያልቻሉት ከባድ የሆነ ጭንቀት ውስጥ ነው የሚገኙት። ይህንን ከባድ ጭንቀት እንግዲህ በጣም በበርካታ መንገድ ለማስተንፈስ እየሞከሩ ይገኛሉ። በተለይ በፕሮፓጋንዳዎቻቸውም ጭምር ለማሰንፈስ እየሞከሩ ነው የሚገኙት። እሱንም አያይዘን የምንመለከተው ይሆናል። የፊልድ ማርሻል ብርሃኑ ጁላ የሩሲያ ጉዞ፣ የምክትል ጠቅላይ ሚኒስትሩ የብራዚል ጉዞ እንዲሁም ደግሞ የጦር ኃይሉ ጠቅላይ አዛዥ እና የሀገሪቱ ጠቅላይ ሚኒስትር አብይ አሕመድ አሊ የውጭ ጉዞዎች የኢትዮጵያን ጠላቶች መያዝያ መጨበጫ ያሳጥቷቸዋል። የኢትዮጵያ መንግስት ለምን በዚህ ሰዓት ላይ እንዲህ አይነት ጉዳዮችን ማድረግ ፈለገ? በተለይ የሀገሪቱ ቁልፍ ቁልፍ ሰዎች እንዴት ሀገሪቷን ጥለዋት ለፈጣን ዲፕሎማሲያዊ ስራ ከሀገር ወጡ የሚለው ትርጓሜው ሌላም ፍቺ ሊሰጥ ስለሚችል በእጅጉ እየተጨነቁ በእጅጉ እየተርበተበቱ ይገኛሉ። ወዲ አፎም አጥር ውስጥ ቁጭ እንዳለ ምንድነው እየተፈጠረ ያለ የሚለው ለመፍታትና ለመፍተል እየሞከረ ነው። ፋኖ በራሱ አስቂኝ የሆኑ መግለጫዎቹን ማውጣቱን ተያይዞታል። መከላከያ ከክልል ከለቀቀልኝ፣ መዋቅር ከፈረሰልኝ ሁሉም ትጥቅ ከፈቱልኝ ይደራደራለሁ የሚል ቅድመ መደራደሪያ ሀሳቦችን እያስቀመጠ ነው። ይህን ሁሉ ካደረገ ውጊያው ለምን ያስፈለገ ብለን ነው የምንጠይቀው። አንዳንዱ መደራደሪያ ብሎ የሚያመጣው በውጊያ ማስፈጸም ያልቻለውን ዓላማውን ነው። ሲጀመር መዋቅሩን ካፈረሰል ትጥቅ ከፈታል ምናምን ለምን ይደራደራል? ሀገሩን ጥሎ አያውጣም እንዴ? ለምን ይዋጋል? ሲጀመርስ እንደምትፈልገው ሁን ብሎ አይተውም እንዴ? እሱን ማሰብ በጣም ያስፈልጋል። ኋላ ላይ አነሰዋለሁ። ሌላኛው የዛሬው አበይት ጉዳያችን የመሳይ መኮንን እና የጀነራሉ የስልክ ውይይት ነው። ብዙዎች ካዩበት አንግል በሌላ አንግል ስለምንመለከተው ምናልባት እንትን እንዳትሉት በሌላ አንግል ለማየት እንሞክርስ እሱን ጉዳይ። ጀነራሉ ምንም ነውር አላወሩም፣ ምንም ጥፋት ያለው ነገር አላወሩም። ስለ ሰላም ነው ያወሩት። ሰላም ያስፈልጋል ነው ያሉት። በጣም አሪፍ ነገር ነው። አንድ ነገር አንዳንድ ሰዎች ለምንድነው ጀነራሉ መሳይን በዚህ መንገድ ያናገሩት ና ይላሉ ሰሞኑን ጌታቸው ረዳም ጀነራል ዮሐንስም ሲናገሩ እንደነበረው ህወሀት ቤት ያሉ የጦር መሪዎችም ውጊ አይፈልጉም እምል ወታደር በባህሪ ውጊ አይፈልግም ጌታቸው ረዳም እንደዛ ሲለን አልነበር በተሻለ መልኩ የጦር አመራሩ ለሰላም ይተጋል በዛ በኩል እንኳን ማለት ነው አይደለም በዚህ በኢትዮጵያ የከፍታ ላይ የሚገኝ ሰው ይቅርና ወታደር በባህሪው ጦርነት አይፈልግም። ምክንያቱም ያውቀዋል። ማንም ጦርነት አይፈልግም፣ ወታደርም አይፈልግም። ወታደር ስለሆነ ብቻ ኑ ንገጠም ምናን አይልም። ያነባል፣ ሎጂስቲክ ያነባል፣ መሬት ያነባል፣ ካርታ ያያል፣ ሂሳብ ይሰራል። ጦርነት ለወታደር ስሌት ነው። ጦርነት ለወታደር እሳት ነው። ጦርነት ለወታደር ህይወቱን የሚከፍልበት ነው። ቢችል በማንኛውም ጥረት ጦርነትን ማስቀረት ቢችል ድሉ ነው ድሉ ነው፣ አሸናፊነቱ ነው። እና ለሰላም ያላቸውን ትጋት መከላከያ እውነት የሀገር ተቋም እንደሆነ የአስታራቂነት ሚና መጫወት እንደሚችል ለዛም እየተጉ እንዳለ የሚያሳይ ነው። መሳይ እልም ያለ ባለጌ፣ እልም ያለ ቆሻሻ፣ እልም ያለ እምነት የማይጣልበት ጀዝባ ስለሆነ ነው እንደዚህ አይነት ስራ የሰራው። በመሰረቱ የድምፅ ቅጂውን ሰምታችሁት ከነበረ መሳይ ጀነራሉ ሲደውሉለት ሪከርደር አብርቶ የራሱን ድምፅ በማይክ እየወሰደ ነው የቀዳቸው፣ ጀነራሉን ማለት ነው። ከዛ በጓደኞቹ ምናምን የሆነች ድምፅ አሾለከ፣ ቀድሞ፣ ከስልኬ ላይ ሳላቅ ሾለከብኝ፣ ስለዚህ ሙሉውን ስሙት ብሎ እንትን አለ፣ ለቀቀ። ረባቄ አንተ አራዳ እኛ ፋራ። በጣም ከንትኑ ከስራው ያናደደኝ አመክንዮ ያቀረበበት መንገድ፣ ጀነራሉ ሲደውሉላቸው ይህንን አያውቁም ነበር ግን በስልኬ ለታሪክ ብዬ ያስቀምጥኩትን ግጭ። ጀነራሉ ሳቁ። ጀዝባ ይቀርታ፣ ለቃሉ ግን ዲስጋይዘ ጀዝባ። ምንም ያውቀው ነገር የለ። ወታደር በተለይ በሰሜኑ ጦርነት በነበረ ጊዜ የሚዲያ አካላትና ወታደሮች ተቀራርበዋል ምናምና እረዳለሁ፣ ግን ይሄ የመሳይ መኮንን ድርጊት መማሪያ ነው፣ መማሪያ ነው። የመከላከያ ጀነራሎች የሀገር ክብር ናቸው። የመከላከያ ወታደሮች፣ መከላከያ ከተራው ወታደር እስከ ጀነራሉ ለእኔ ክብሬ ነው ክብሬ ነው፣ ለሀገሬ ክብሯ ነው። አንድ መለዮ የለበሰ ወታደር የሀገር ክብር ነው፣ ዘብ ነው። ውድ መሆን አለበት፣ የማይገኝ ኤክስፔንሲፍ መሆን አለበት። አይኖ ጀነራሉን እረዳቸዋለሁ። ለሰላም ብለው ነው፣ ይገባኛል አሁን መሳይ ማሳየት የፈለገው የሆኑ የሆነ ፖይንቶች አሉ። ከነሱ ጋር እኮ እነጋገር ነበር፣ እገናኝ ነበር በሰሜኑ ጦርነት ከነበረው ውጥረት አንፃር ለሀገር ከሚያስፈልገው ምናምን አንጻር ከሚዲያ ምናምን አንፃር ምናምን ተገናኝተ ሊሆን ይችላል። ያ ማለት የቆሎ ጓደኛ ናቸው ማለት ግን አይደለም። አሁን መከላከያ ከዚህ በጣም መማር አለበት። እኔ የትኛውም አክቲቪስት የትኛውም ጋዜጠኛ ከመከላከያ ጋር ያለው ግንኙነት በልኩ ነው መሆን ያለበት። ሰዎቹን ስለማላምናቸው ኢትዮጵያዊ ስለሆኑ ምናምን አይደለም፣ እንደዛ አይደለም። ባይዘ እሱ አይደለም። ዓለም ያለበት የቴክኖሎጂ ዘመን ራሱ እንድንጠነቀቅ ስለሚያደርግን አንድ አክቲቪስት፣ አንድ ጋዜጠኛ፣ አንድ ፖለቲከኛ ምናምን ለመከላከያ ጋር ባለው ወዳጅነት መከላከያ ግቢ ሄዶ ገብቶ ምናምን ሲወጣ በስልኩ የተለያዩ ምስሎችን ሊያስቀር ይችላል። ነገ ምን እንደሚሆን አይታወቅም። ወጥቶ በዋትሳፕ መረጃ ይለዋወጣል። ያ መረጃ የት እንደሚደርስ አይታወቅም። ለምሳሌ ይህንን ምስል እዩት፣ እዩት ናቲ፣ ዚች ጋር በደንብ አድርገህ አሳይልኝና እኔው አሁን ይሄ ናቲ በሚያሳያችሁ ምስል ላይ እዚህ ምስል ላይ የሚታየው ታሪክ ምንድን ነው? አንድ የሩሲያ ወታደር ዩክሬን ውስጥ እዩት ያለውበትን የውጊያ አስከፊነት እዩት ያለውበትን የውጊያ ችግር ብሎ ለእናቱ ሚሴጅ ይልካል። ይሄ ሚሴጅ በዋትስአፕ የተላከ ሚሴጅ በዩኤን የዩክሬን አምባሳደር ስልክ ላይ ተገኘ። የዩክሬን የዩኤን አምባሳደር ስልክ ላይ ተገኘ። የጻፈው ለእናቱ ነው። ሚሴጅ የተገኘው ግን የዩክሬን የዩኤን አምባሳደር ጋር ምን ያህል መረጃ ፍሰት እንደሚኖር ማለት ነው። ይሄ ማለት ወረድ ብለን ስናነበው ጸሐፊዋም የምታትተው አንድ ሚሴጅ የሞትና የሕይወትን እድል የመወሰን አቅም ላይ ደርሳለች ማለት ነው። ስለዚህ የመከላከያ ጀነራሎች፣ የመከላከያ ወታደሮች፣ የተለያዩ አካላቶች ወደዛ የሚሄዱ ሰዎች ማህበራዊ ሚዲያን የሚጠቀሙበት መንገድ በጣም ጥንቃቄ የተሞላበት መሆንም ይገባዋል። ኢንድ ቱ ኢንድ እንክሪፕትር ነው ምናምን ቢሉንም የማይሆንባቸው አማካኞች አሉ። ይሄን የምናገረው ባይዘወይ ከመቆርቆር ነው። ከእናንተ አላውቅም ከእናንተ አላውቅም፣ ለመከላከያው ካለኝ ክብር ነው። አይታችሁ ከሆነ ማህበራዊ ሚዲያ ላይ ምናምን መለዩ የለበሱ ሰዎች የሆኑ የሆነ ቦታ ላይ ሆኖ ቪዲዮ ፖስት ያደርጋሉ፣ ምናምን አይፒው አድሬስ ይደረጋል፣ ይሰበራል፣ ትገኛለህ፣ የሞት ዋጋ ትከፍላለህ። ጥንቃቄ ሊሞላበት ይገባል። አክቲቪስቶች ምናምኖች ምናምኖች መከላከያ ግቢ መከላከያ ቦታ የሚሄዱበት መንገድ ጥንቃቄ የተሞላበት መሆን አለበት። እኔ የትኛውም ፖለቲከኛ፣ የትኛውም አክቲቪስት ከጦር ኃይሉ ጠቅላይ አዛዥ ውጪ ሲቪል ባለስልጣን ራሱ የሀገር መከላከያ ሰራዊት ዩኒፎርምን ሲለብስ አይመቸኝም። አይደለም አክቲቪስት እና ጋዜጠኛ እኔ መስጠቱን ይስጧችሁ፣ ልብሱን በቃ ወታደር ፍቅራችሁን ነው የሚያየው ክብራችሁን ነው የሚያየው። በቃ ደስ ይበል ልቡ ይሞቃልና፣ ወታደር ወታደር ነው እና እኔ አንዳንድ የመከላከያ ሰራዊት ዩኒፎርም ምናምን ይለብሱ፣ ጋዜጠኛን በለው አክቲቪስትን በለው ማንም ይሁን በለው ያስደነግጠኛል። እሺ ብሎ ሲለብሰው፣ ተቀብሎ ሲለብሰው ደነግጣለሁ። እንዴት እንዴት እንዴት ትለብሳለህ ማለት ይሄንን ልብስ የለበሱ ሰዎች እኮ ይሞታሉ። ይሄን መለዮ የለበሱ ሰዎች እኮ ይሞታሉ። ሰዎች ለብሰውት ይሞቱት እኮ ነው የሚዋደቁለት እኮ ነው። እንዴት ነው የምትለብሰው? እኔ እንጃ። አንዳንድ ጊዜ ግራ ይገባኛል። አይኖር ፍቅር ነው ለሀገር፣ ግን ይሄ አንዳንዴ ማለት ነው በማስ እንድናስብ አጠብቁ። ይሄ እኔ የግል አመለካከቴ ነው። ማንም የኢትዮጵያ መከላከያ ሰራዊት ዩኒፎርምን ሲለብስ ደስ አይለኝም። ከሀገሪቱ ጦር ኃይሎች ጠቅላይ አዛዥ እና ከወታደሮቹ ሰዎች ውጭ አይመቸኝም፣ በቃ ደስ አይለኝም። ይሄ የእኔ አመለካከት ነው። ከአንገት በላይ ያለው አካሌ ጭንቅላት ይባላል። እኔ እኔ ነኝ የማስብበት ለእኔ እንዲያስብና እንዳትሉኝ እንዳትሉኝ። ይሄ የግል እምነት፣ ማንም ይሁን የአገር መከላከያ ሰራዊት ዩኒፎርምን ሲለብስ ደስ አይለኝ፣ አይመቸኝም። ገጽታ ግንባታ ምናምን የአገር መከላከያ ሰራዊት ገጽታ ግንባታ የሚያስፈልገው ተቋም አይደል። በእኔ እምነት ምን ገጽታ ትገነባለት? አለ በደሞ ሀገር የሚገነባት ተቋም ምን ብዬን ያንቆለጳጵሰዋለሁ? የትኛው ቃላቴ የትኛው አክሮባቴ ነው ይሄን ተቋም ሊያጀግንልኝ የሚችለው የትኛው ቃላት አሰካኬ ነው ገጽታ ግንባታም ካስፈለገው ተቋሙ የራሱ የሆነ የኮሚኒኬሽን መስመር አለው ወታደራዊ ዲስፕሊንን የጠበቀ በዛ ውስጥ ነው ማለት ያለበት ይህ የጉንዮች እንትን እኔ አይመቸኝም ሲጀመር እኔ ለራሴ የቆምኩለት የፖለቲካ ዓላማ የሚታወቅ ይሄ ነው አቋሜ ብዬ የምናገር ሰው ነኝ። ምን ብዬ ነው እንትን የሚባለው? አንዳንድ ሰዎች ጽንፍ ያለ ፖለቲካ አራማጆች ናቸው ይታወቃል፣ ምናምን ምናምን፣ አክቲቪስቶች፣ ጋዜጠኞች ማንም በላቸው። ከዛ ከመከላከያው ጋር የሚኖራቸው ጥብቅ ያለ ግንኙነት ኢሜጁን ወደ ምን ይለውጠዋል የሚለውም በሁለት መንገድ ማሰብም አሪፍ ነገር ነው፣ አሪፍ ነገር ነው። ግን አሁን ይሄም ፖይንት ያነሳሁት አለም እየሄደበት ካለው ፍጥነት አንጻር ጥንቃቄ ያስፈልጋል። አሳየችሁ ሩሲያ? ዋትስአፕ አጠቃቀም የሩሲያ ወታደሮች ላይ ያስቀመጠችው እንትናለ። ሲጀመር ጋዜጠኛ ብለው አክቲቪስት ብለው ዳያስፖራ ብለው ማንም ብለው ማንም ብለው ሄዶ መከላከያ ተቋም ምናምን ሲያይ ነገ ለማ እንደሚሰራ ምን አቃለሁ፣ እኔ ምን አቃለሁ። አሁን መሳይቷል አይደል አሁን መሳይ አክሮባት ሰርቶ እንደዚህ የሆነ ነው። ይሄ ማለት መከላከያ ደህንነት አቅም እያልኩ አደለም እኔ እየተቆረቆርኩ ነው። ጥንቃቄ ያስፈልጋል። ምክንያቱም መከላከያ ከፈጣሪ ቀጥሎ አገሬን የሚጠብቅልኝ ተቋም ነው። ይ እጅግ ከባድ አደጋ። በተለይ ደግሞ አሁን ማንም ማንንም ማመን በማይችልበት ወቅት አሁን ያለው ፖለቲካዊ አቋም፣ ፖለቲካዊ እንትን አድሮ እንደ ፋካውት የሚቀይር ዜጋ ባለበት ከባድ ነው። የመረጃ ቋት ለምሳሌ እኮ ይታያል። በቃ እያንዳንዱ ማህበራዊ ሚዲያ ላይ የሚኖሩ ልውውጥ ምናምን እኔ እንዳልኳችሁ ቅድም ሰዎቹን አይደለም ማላምናቸው፣ ጋዜጠኞቹ አይደለም ማላምናቸው፣ አክቲቪስቶቹ አይደለም ማላምናቸው፣ ቴክኖሎጂን ነው ማላም ነው አላም ነው፣ ይበረበራል። ምዕራባውያኑ ከዚህ መንግስት ተቀራኒ ቆመው ባለፉት አመታት ያስከፈሉንን ዋጋ ሁላችንም የምናውቀው ነው። የሚዘነጋ አይደለም። ትክክል አይደለም። ከዚህ አሁን መማር አለብን። በጣም መማር አለበት። ከዚህኛው እንትን ከዚህኛው ድምፅ ቅጂ መማር አለበት። የአቢ መንግስት ባልተለመደ መልኩ ብዙ ነገሮችን ለዜጎች ክፍት አድርጓል። አዲስ ምዕራፍ ነው፣ በጎ ነው። ግን ያ ዋጋ ማስከፈል ያለበት ደረጃ ላይ ሲደርስ ኖ አይ መባል አለበት። መከላከያ ይሄ መንግስት ከተሳኩለት ሪፎርሞች ውስጥ አንዱ የመከላከያ ሪፎርም ነው። የመከላከያ ሪፎርም ነው። የመከላከያ ሪፎርም ዶክተር አብይ አህመድ ከተሳኩላቸው ስኬቶች በታሪክ ከሚነሱላቸው ስኬቶች አንዱ ነው። ራሱ ተቋሙ ራሱ ስራ ይናገራል። መንግስት በትልልቅ እንትኖቹ ያሳያል። እሱ እንዲህ አይነት አክቲቪስት የጋዜጠኛ ምናምን መጠጋጋት አደ ኤንድ ኦፍ ደይ የምታመጣውን እንትን እኔ ጀነራሎቹን አልኳችሁ ቅድም እረዳቸዋለሁ። አሁን ጀነራል ተስፋዬ ከመሳይ ጋር በነበራቸው ቆይታ ጅግ በሳል ጀነራል መሆናቸውን ያየሁት ተረጋግተው፣ መሳይ ሊያጥፋቸው ይሞክራል ለኮፕዴታት ሊያመቻቻቸው ይሞክራል። ኤ ሰውየው ኢትዮጵያዊ ናቸው። እንደውም መሳይ ባወጣው የድምፅ ቅጅ ላይ የምንመለከተው እንዴት አይነት ረቂቅ ሰላም የሚፈልጉ አቋማቸው ሰላም የሆነ ግን ደግሞ እነ መሳይ መኮንን የሚደግፏቸው ኃይሎች አስገድደው እየተኮሱባቸው እየገደሏቸው ሀገራቸውን ሊያፈርሱባቸው ሆኖ የሚተናነቁ ሰው መሆናቸውን ነው የተመለከተው። ምንም ነውር አላወሩም? ምንም ነውር የለውም። ይሄ መሳይ በትግራይ ጉዳይ ማኖር ያስነካቸው ይሞክራል። በምናምን ጉዳይ እንትን ሊላቸው ይችላል ምናምን ምናምን። ይሄ መማሪያ ነው ባይዘው፣ ትልቅ መማሪያ ነው። ምክንያቱም አሁን ያለንበት የቴክኖሎጂ ዘመን ይሄ ፖስት ትሩዝ የድህረ እውነት ዘመን ዘመን ነውና በደንብ ጥንቃቄ ይፈልጋል። የኢትዮጵያ መከላከያ ሰራዊት ልቡ ኢትዮጵያዊ ነው ብለዋል ጠቅላይ ሚኒስትሩ አይደል? የኢትዮጵያ ወታደር ያለው ልብ ማንም የለውም? ጀግና ነው። ተራራን ይወጣል ይወርዳል። በዝናብ በፀሐይ ይጓዛል። ለሀገሩ ክብር ይሞታል። እና ማን ማንን ነው ማስጠጋት ያለበት የሚለውን ማየት ያስፈልጋል። መከላከያ አንዳች ግንኙነት ካስፈለገውም ኮማንድ አንድ እንድትረዱልኝ የምፈልገው ነገር እየጠቆምኩ ምናምን አይደለም። እኔ ላይ የተሰማኝን አንዳች ሐሳብ እየሰጠው ነው እንጂ ከእናንተ አላቅ፣ ከእናንተ አላቅ እኔ የተቆርቆሬ ነው። የመቆርቆሬን ነው ለደህንነታችሁ ካለኝ ቀናኝነት ነው። በቃ ሰላም እንድትሆኑ፣ ደና እንድትሆኑ፣ እቺም ነገር እኮ አለች ለማለት ነው። አስባችሁትም ከሆነ አስበናል እባክህ ምናውቀውን ያወራው ማለት ትችላላችሁ፣ ግን ይህንን ተቋም አክቲቪስትም ከካታሊስትም ማራቂ ያስፈልጋል። እኔ በግሌ መከላከያ ገጽታ ግንባታ የሚያስፈልገው ተቋም ነው ብዬ አላምንም። ምን ገጽታውን ትገነባለታለህ? እየሞተ ምን ገጽታውን ትገነባለታለህ? በደሞ ሀገር እያቆመ ምን ገጽታውን ትገነባለታለህ? ስለ ፕሮፓጋንዳ አታውቅም። ዮሐንስ ትሪን ስላላችሁ፣ አውቃለሁ። ስለ ፕሮፓጋንዳ አውቃለሁ። አሁን ሌላ የፈለግኩበትን መንገድ ግን ተረዱልኝ ጊዜ፣ ወቅት፣ ቦታ አለ ለሁሉም ነገር። ሁሉ ነገር አደባባይ አይውል። ሁሉ ነገር እንደ ግንባር ስጋ ይፈጥ። በተለይ የጸጥታ ተቋማት ውስጥ እንደ ግንባር ስጋ አፍጥጠው ይዘው እየወጡ ከባድ እኮ ነው። በጣም ከባድ ነው። እና አትመኑ ቴክኖሎጂውን ራሱ ከዚህ መማር ያስፈልጋል። አሁን በዚህ ምንም ቤስ አይመጣም። ምንም ይፈጠረው ችግር የለም። ከፍታ ርቀትን፣ ኢትዮጵያዊ ጨዋነትን፣ ብስለትን ነው ያየንበት። አሁን እነኚህ ሰዎች እንደመሳይ ምናምን እንዲህ አይነት ነገሮችን ይዘው የሚወጡት ያው ሰሞኑን የመጣችባቸው ድንጋጤ ነች። በአንድም በሌላ መከላከያ ኢትዮጵያዊ ተቋም ነው። ኢትዮጵያን እያቆመ ነው፣ ወደፊትም ያቆማል። ግን አሁን ደግሞ በደንብ በየአቅጣጫው ልንጠነቀቅለት ይገባል ቲቪ ልንጠነቀቅለት ይገባል። እኛ ራሱ ልንጠነቀቅለት ይገባል። ምክንያቱም እጃችን ላይ ያለ ቴክኖሎጂ የሚታመን አይደለም። ዋትስአፕ የሚታመን አይደለም። ቴሌግራም የሚታመን አይደለም። ሁሉም ነገር የሚታመን አይደለም። በቃ እንድ ቱ ኢንዲ ይመስልሃል እንጂ አይደለም። ሩሲያ በዩክሬን በወታደሮቿ የዋትስአፕ አጠቃቀም ላይ ያላቸውን እንትን እንዲያስተካክሉ እንትን ብላለች። ቅድም በየመሃሉም እያሳየሁ የነበረው ጉዳይ እሱን ነው አርቲክል በዛ ላይ የተጻፈው አርቲክሎችን ጥንቃቄ ይፈልጋል። በደንብ ጥንቃቄ ይፈልጋል። በደንብ ማለት መጠንቀቅ፣ ምጥንቃቅ፣ ምጥንቃቅ፣ ምጥንቃቅ ያስፈልጋል። ይሄ ሰራዊት አይናችን ነው፣ እንሳሳለታለን። ይሄ ሰራዊት መዳፋችን ነው እንዲቆረጥብን አንፈልግም። ይሄ ሰራዊት ክብራችን ነው እንዲነካብን አንሻ። ይሄ ሰራዊት በደሙ ያቆመን በታሪክ አይደለም፣ ሁለት ሶስት አራት ዓመት ወደ ኋላ እየተፈተነ ለሀገር ታምኖ ጨዋ ሆኖ በጨዋነት ንጹሕ ሆኖ በዲሲፕሊን ጀግና ሆኖ እየሞተ ወንድ ሆኖ እየወደቀ በገዛ ወንድሞቹ ካራ እየተመዘዘበት ግን ከባንዲራው ዝቅ ሳይል ከሰንደቁ ሳይወርድ ከዓላማው ዝቅ ሳይል ከታመነለት ቃል ከገባለት እሞትለታለሁ ካለው ኢትዮጵያዊ ማንነት ኢትዮጵያ የሚባል ስም ኢትዮጵያዊነት ከሚባል ከፍታ ለሰከንድ እንኳን ሳይወርድ ሀገር እያቆመ ያለ ሰራዊት ነው። እኛ ደግሞ ልንጠነቅቅለት፣ እኛ ደግሞ ልንሳሳለት፣ እኛ ደግሞ ለክብሩ ስንል እስች ብለን ልናየው የሚገባ ሰራዊት ነው። ህግ፣ ልክ፣ መንገድ፣ እውነት ማስመር የግድ ይላል እና ከዚህ መማር አለብን። ማስተማሪያ ነው። ቴክኖሎጂዎቻችንን ማመን የለብንም። በተለይ አሁን አሁን ስል ምለው ይገባቸዋል። እና ያነሳኋቸው ነጥቦች እንዳሉ ያነሳሁት ለሀገር መከላከያ ሰራዊት ካለኝ ክብር ነው። ዛሬም ወደፊትም ለሀገር መከላከያ ሰራዊት ትልቅ ክብር፣ የማይነቃነቅ ክብር አለኝ፣ ክብር አለኝ፣ ክብር አለኝ፣ ወደፊትም ይኖረኛል። እሱን በደንብ አድርጎ ማስፈር ያስፈልጋል። አሁን ለመሳይ መኮንን ምናምን ይችን የሚያደርጉት የሰሞኑ ድንጋጤያቸው ነው። የፊልድ ማርሻሉ ጉዞ ምናምን አስደንግጣቸዋለች አስፈርታቸዋለች። ስለዚህ እሷን በቻሉት አቅምና ባላቸው አቅም ሁሉ በቃ ለማደብዘዝ ከዚህም ከዛም አጀንዳ መወርወር ይጀምራሉ። የጠቅላይ ሚኒስትሩ ጉዞም ሚስጥሩ እየገባቸው አይደለም። የጠቅላይ ሚኒስትሩ መንገድም ነገሩ እየተረዳላቸው አልነ ስላላይ አይደለም። በጣም ግራ ተጋብተዋል። ምንድን ነው እየተፈጠረ ያለው የሚለውን ማየት አልቻሉም። ፋኖ የሚታመኑበት ኃይል የነበረ ግን ተፍረክርኮ የሚፈልጉትን ነገር ሊያደርግላቸው ስላልቻለ በጣም ከባድ ድንጋጤ ውስጥ ነው የሚገኙት እና እሱን በደንብ አድርጎ ማየት በደንብ አርጎ መመርመር በደንብ አድርጎ መፈተሽ በደንብ አርጎ ማስላት የግድ ይላል። እሱ ያባት ነው። መዘንጋትም መርሳትም ያለብን አይመስለኝም። እና ከዛ አንጻር ነገሮችን እንድናይ ይሁን ነው የምለው። እንግዲህ ያነሳዋቸው ነጥቦች ሁሉ ያነሳሁት ከንትን አንጻር እንደሆነ ተረዱልኝ። እና እንደነመሳይ መሳይ መኮንን ያሉ ትራሾች መተው ነው ንቆ መተው ነው የራሱን ታማኝነት አጣንጅ ጀነራሉ እንትን የለም አሁን ለሚዲያ ፍጆት አይውልም፣ እንጂ ብዙ የምንለውን ነገር ነበረ። ግን ያው ጨዋ መሆን ያስፈልጋል። ትንሽ ጨዋ መሆን ያስፈልጋል። እና እንደዛ ነው። ከዛ አንጻር ተረዱልኝ። ከዛ አንጻር ተረዱልኝ። ከዛ አንጻር እዩልኝ። እንደዛ ነው። እጅግ ከባድ አደጋ ነው ይሄ ማህበራዊ ሚዲያ የደረሰበት ዘመን። እጅግ ከባድ አደጋ ነው። ስለዚህ እሱን መረዳት በጣም ያስፈልጋል። እሱን መረዳት ማየት በጣም ያስፈልጋል። በደንብ አድርጎ መፈተሽና መበርበርም ያስፈልጋል። ስለዚ፣ እንደዛ ይሁን እንደዛ ይሁልኝ እንደዛ ተረዱልኝ ነው የምለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ዮሐንስ ኮርነር፣ ላይክ፣ ሼር፣ ሰብስክራይ ማድረግ እንዳይረሳ።